አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊያ ኢትዮ ተከታታዮች፣ ሰላም እንደት ናችሁ? ዳና ናችሁ? ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እኔ ዛሬ እንግዲህ ጅዳን ላሳያችሁ፣ ኖዝ ጅዳን ላሳያችሁ። ተፍትሽ ነው፣ ተፍትሽ ነው እንዳወጡ ይላሉ፣ ግን እኔ እህታችሁ ወጥቼ የላችሁ። በቃ አገሪቱን ትዞር ትዞር ነው ያልኩት። ትናንትና ትናንትና ማን ነው እሁድ ለታ ማለት ነው። እሁድ ዛሬ ሰኞ ነው። ትዞር ትዞር ነው ያልኩት። ያው የለም ተፍትሽ የለም፣ ውሸታቸውን ነው። ውጭ ላይ ግን ወንዶችን ላስ ያረጋሉ ሲሉ ሰምቻለሁ እንጂ ያየሁት ነገር የለም። ያየሁትም ደውርያ እንትን የሚሉ ናቸው። እነሱም የማይዙት ናቸው እላቸዋለሁ። እንደዚህ ወጣ ፈታ ዘና እያላችሁ ተጫወቱ። ያኔ ተዝናኑ። ለመዝናናት ሳይሆን እኔ እንትን ያልኳችሁ የለም ያልኳችሁ የሆነ ጉዳይ ካላችሁ ለራሳችሁ ተነስታችሁ ጉዳያችሁን አስተካክሎ ለማለት ነው እንጂ አሁን ወታችሁን ተዝናኑበት ጊዜ አይደለም። ለምን በሀጅ ወቅት የታወቀ ነው። ተፍትሽ ዳይመን አለ ወላኪን ግን እንደነሱ ሰው እንደዚያ አጋንኖ እንደሚያወራው አይደለም ለማለት ነው። እሺ እና ላይክ ሽር፣ ሰብስክራይብ አድርጉ። ግድህ በቃ ይህን የመሰለ ኢማራ፣ የሳውዲ አረቢያ ኢማራ እና የሳውዲ አረቢያ መኪናዎች፣ መንገዶች እያሳዩችሁ ነው። እና እንዴት ናችሁልኝ ደህና ናችሁልኝ ቤተሰቦች፣ በጣም ነው የናፈቃችሁኝ። አሞ የነበረ የሆነ ቪዲዮ ለቅቄ አብሽር ያለ ያሸርሽ ያላችሁ ከልብ አመሰግናለሁ። በእውነት በጣም ነው ማመሰግኑ። እና እንግድህ እንደዚህ ያው ፋብትን ፋብትንትን ሲያጠፋ እያልኩ እንግዲህ ዘናፈታ ብዬ መጣሁኝ፣ ይላችኋለሁ። እኞዶቼ እናንተ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ አማን ነው? ምን አዲስ ምን አድሮግ ያለ ከነጋ ሁሉም ሰላም ነው። አልሐምዱሊላ። እንደው በቃ አንዳንድ ጊዜ ወደ ውጭ ስትወጡ በጣም ደስ ነው የሚለው ትምህርትም፣ ትማራላችሁ የሆነ አንዳንድ ነገርም እንትን ትላላችሁ ማለት ነው። በጣም ደስ የሚል ቆይታ ነበረ። አልሐምዱሊላህ <chat> ዞር ዞር ማለቱ ነው። አይከፋም ዞር ዞር ብዬ መጣሁ ወላችኋለሁ። ውድና የተከበራችሁ እህቶቼ አብሽሩልኝ፣ ጠንክሩልኝ አላ ባላችሁበት ሰላማችሁ ብዝት ያርግልኝ። ሀገራችንንም አላት ሰላም ያደርግልን። እናንተንም ሰላም አላህ ያድርጋችሁ ባላችሁበት ቦታ አላህ ይጠብቃችሁ፣ እላችኋለሁ ሆኜ። ይህን የመሰለ እንግዲህ እንትን ላሳያችሁ። በነገራችን ላይ በመስኮት እንትን ብዬ ነው የምንቀርጠው። እና በቃ ማሻላህ ይዞኝ የሚሄደው ልጅ እና ይዞኝ የሚመጣው ልጅ ከልብ ነው ማመሰግነው። አይናገር አይጋገር በጣም የሆነ እህትራም ያለው ነው። በእውነት እኔ በቃ የማያወራኝ በተለይ መኪና ላይ ስሄድ ማለት ነው። እንዲያወሩኝ አልፈልግም። ምንም ነገር እንዲጠይቁኝ አልፈልግም። ከሚገርማችሁ ነገር ማለት ነው በቃ ጠጥ፣ ሰጥ፣ ለጥ ብለው በቃ መንገዳቸውን ብቻ ከዛ ስወርድ መውረድ። ይሄንን ነው የምወደው። የጀማ እናንተ ምንድ ነው የምትወዱት? እንዲያወሯችሁ፣ እንድትጫወቱ የሆነ በቃ መቀላለድ ወለምንድን ነው? እኔ አልወድም። እኔ የማወደው ነገር ምንድን ነው? በተለይ የማላቀው ሰው ከሆነ እንደዚህ በቃ ዝም ብሎ ከሆነ ምንም ነገር እንዳወሩኝ የራሱ አልፈልግም ስራ የሰሆንና በቃ እነሱም በቃ ዝም እንድል ምንም ነገር እንዳያወሩኝ ቀጥታ መንገዳቸውን ይዘው በቃ ወደው ይዘውኝ ወደ ቤቴ እንድመልሱኝ እንጂ እንዳወሩኝ ጭራሽ አልፈልግም። የጀመር እናንተስ እንዴት ነው እንዳወራችሁ? እየተጫወታችሁ መሄድ፣ እኔ ምንም ነገር አልፈልግም። ዝም ብለው በተለይ የሆነ ጫጫቴ ነገርም አልፈልግም፣ ሙዚቃም ነገር አልፈልግም። በቃ ዝም ብሎ በቃ እንደ ሄዱ ስሬ እሱ ነው፣ እንደ ሄዱ ነው የምፈልገው። እና የዛሬው ውሌን በጣም ደስ ይላል። ምንም የማያወራ ጥሩ ወንድሜ ጋር ነው እንትን ያልኩት ያኔ እንዳጋጣሚ የሚሄድበት ጉዳይ ነበረኝ እና ሄጄ ስመለስ እየተመለሱ የነበር እንትን ያልኩት እንግዲህ ጅዳ ይህን ይመስላል። አቤ ጅዳ ቤቱን እኮ አፍርሰው አፍርሰው እኮ ሻራው እኮ ባዶ ሆኖ ቀረ። መቼም በደንብ ይሰሩታል። አሁን ብዙ ብዙ ነገር ጥሩ ጥሩ ነገር ይሰራሉ። ለዛ አስበው ነው እንትን ያደረጉት። ግን ያስፈራል። የሆነ ትንሽ ራቅ ያለ ካሜራም የለም ምንም የለም ቤቶች ራሱ ምናምን ነገር የሉም። ቢሆንም ግን እንግዲህ በሰላም ሄደን በሰላም መጥተናል። አልሐምዱሊላህ ሁሉም ነገር ለኸይር ነው። ቢኢዝኒላህ እላችኋለሁ ውዶቼ። እና የዛሬው ቆይታ ይህን ይመስላል። ዘና ፈታ ብሎ ላይክ፣ ሸር፣ ሰብስክራይብ አድርጉ። ላይክ ሸር ረስቸዋለሁ። ላይክ፣ ሸር፣ ሰብስክራይብ አድርጉ። አብሽሩ፣ ጠንክሩ ባላችሁበት። ሰላማችሁ ብዝት ይበልልኝ። አላህ ስብሓነሁ ወተዓላ ሰላም ያድርጋችሁ። ሰላም ካለ ነው ሁሉም ነገር የሚኖረው። ሰላማችሁን እመኝላችኋለሁ። ዳይመን ዳይመን ዳይመን እላችኋለሁ ወንዶቼ፣ አብሽሩልኝ፣ ጠንክሩልኝ እላችኋለሁ ሀባይቤ እና ላይክ ሸር ማድረጋችሁን እንዳትረሱ። አረ በጣም ሩቅ እኮ ነው ቦታው፣ በጣም ሩቅ ነው እና ይሄን ይመስላል ደግሞ። ዛህማ የለም፣ ዛህማ የለም፣ ቆንጅዬ ነው። ዛህማ የለም። የተወሰነ ጊዜ በፊት ላይ ነበረ ያለው ይሄ ግን ሴድ ዛፍማ የለም። መንገዱ ሀፌ ነው ደስ ይላል። ልጁ ብዙ ነው የሚሉት ማለት ነው መኪናዎቹ። ዛፍማ የሚባል ነገር የለም እና ከልብ ነው የማመሰግነው ሁላችሁንም ስለምታበረታቱኝ። ኑሮልኝ ክበሩልኝ። ከልብ ከልብ አመሰግናለሁ፣ ውድና የተከበራችሁ እህቶቼ። ሻላ ደግሞ በሌላም ቪዲዮ መጣላችኋለሁ። ተከታተሉኝ አዳዲስ ነገር እንትን ስለቅ እንድደርሳችሁ ተከታተሉኝ እላችኋለሁ ውዶቼ አላህ ስብሓነሁ ወተዓላ ሰላም ያደርጋችሁ ባላችሁበት ቦታ ሀገራችንንም ሰላም አላህ ያደርግልን ያው ለአስር ደቂቃ ከምናምን ነው የቀረኩት እኔ ግን በጣም እየደከመኝ ነው እና ይኸው እንግዲህ ደና መዝናኛ መጣሁላችሁ። የተፈረጁ ላችኋለሁ ወይም ጥሩ አማኪኖችም ቦታዎች አሉ። ታዝናኑ ታዝናኑላችኋለሁ። ው እዚሽ ላይ ነበር እንደው ቢያወርድኝ እዚህ ቁጭ ብላሽ ዋይ ደሪ ብሎ ደስለኛል። እዚህ መዝናኛለ ግን ያው እሺ አይሉም እንጂ ማለት ነው። በጣም ደስ ይላል አማኪኑ ያው ትንሽ ቦታ ቤት ምናምን ስለሌለ ካሜራ ምናምን ነገር ስለሌለ ያስፈራል። እኔ ደግሞ እንደዚህ ያለ ቦታ ላይ በጣም ነው የምፈራው። በጣም እፈራለሁ። ቢያንስ የማልፈራው ቦታ ካሜራ ምናምን ካለ ማንኛቸውም የኛም ሀገር ዜጎች ሆነ የሌላ ሀገር ዜጋ ካሜራ ካለ ሁላቸውም ስለሚፈሩ ጠጥ ለጥ ሰጥ ይላሉ። እንደዚህ ያለ ቦታ ይከብዳል። ግን ቦታው በጣም ነው ደስ የሚለው። የጀማ በጣም ደስ ይላል። ደስ አይልም? ማሻላት እያለው ለማንኛውም አሁን ላይ ጥንቃቄ አድርጉ። ወደ ውጭ ብዙም አትወጡ፣ ግን አስቸኳይ ነገር ከሆነ ግን ብትወጡ ችግር የለም። ተፍትሽ የለም፣ ዝም ብለው ነው ትፍትሻለ። ተፍትሻለ ዋው! ምን አይነት መኪና ነው የምትወዱት? ምን አይነት ከራል ያላት መኪና? እኔ እንኳ ምወደው እናንተ ምን አይነት ትወዳላችሁ? እኔ የምወደው በነገራችን ላይ መኪና ሲጀምር መኪና አልወድም፣ ግን ያው ነጭ ነጭ ወዳለሁ ነጭ መኪና ወዳለሁ እንጂ መኪና እንደዚህ ውዴታ ምናምን ብዙም የለኝም። ከረር ግን ነጭ ወዳለሁ፣ ወይም ነጭ ወይም እርሳሴ እርሳሴ በጣም ነው የምወዱት፣ እርሳሴ መኪና ማለት ነው። እማ ይሄን ይመስላል። እላችኋለሁ የዛሬ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እላችኋለሁ ውዶች፣ ስለነበረን ቆይታ ከልብ አመሰግናለሁ። ባላችሁበት ሰላማችሁ ዝዝት ይበልልኝ። ሀገራችንን አላህ ስብሐነሁ ወተአላ ሰላም ያምጣልን፣ ሰላም ያስፍንልን። እናንተም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አላህ እንግዲህ የተሻለውን ነገር ይወፍቀን፣ ያረብል አለሚን፣ አላሁማ አምን ያረብ አለሚን። እና ይህን ይመስላል የዛሬው ቪዲዮ ከዚህ መጨረሻ የተወሰነ የልጆች ልብስ ምናምን ነገር ቀጠል ላድርግበታለሁ። ገብታችሁ ማየት ትችላላችሁ። ጅዳ በዋዲ ሀየር ማን ነበር የሚባለው? ጅዳ በዋዲ ሙስተቅበል የሚባል ሱቅ ነው። ደህና ደህና ልብስ ነው፣ እንትን አለው ዲስካውንት አለው። ሄዳችሁ መግዛት ትችላላችሁ። እዛም ዞር ዞር ብዬ መጥቻለሁ ያው ለመንቀሳቀስ እዛ ሄጄ ነበረ እንትን ጉዳይ ነበረኝ ከዛ ስጨርስ በእግሬ ገብቼ እየተወላከፍኩላችሁ ነበረ ላችኋለወይ ቆንጆ ቆንጆ ልብስ የህጣናትም የትላልቅም ልብስ አለላችሁ መግዛት ለምትፈልጉ ላችኋለሁ እና አብሽሩልኝ ላችኋለሁ ውዶቼ ጠንክሩ። ባላችሁበት ሰላማችሁ ብዝዝት ይበልልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ